በዚህ መልኩ የተሰራ አለው። እዚህ መጨረሻ እንደዚህ አድርጌ ሁላችሁ እያቀረኩ ነው፣ ግን ግዜ ሰው ተወዲህ ላይ ስላነሳ ትናንሽ ይመስላል። እናም በዚህ መልኩ ተሰርቶ አበቀራቸዋለሁሎች። አሰላማ ሰብስክራይብ አድርጊ። እስከ መጨረሻው ቢዲዮ ዘልቅ።